ብላ ምነው? ብቻሽ? ምንም እንዳትለኝ እባክህ፣ ደብሮኛል።

አንተን ብሎ አንባቢ ምን አለ ባትጃጃ የሰረከኝን እቃዎች ከመለስ ክሰጣሉ አለ በለዚያ ግን ድረስብኝ ሰላም ነው ምንም አትለኛ ምንም እሺ ይቅርታ ይቅርታ አምጪ ችግር የለውም ታዲያ ምን ይመስላል እኔ ሄደ። አንተ ልቀቀኝ፣ ወደዛ መለቶኝ ነው። አንተ ራስ መለቶኝ። ተው ወንድሜ፣ ተው ወንድ፣ ልቀቀኝ። ናን ሄድ፣ በቃ። ይሄ ቆይ፣ ሂድ እዛ፣ ባለጌ ጅላንቱ፣ ያስጠላ። ወንድሜ ፍቅር እህንማ፣ አለሜ ተስፋህ እህንማ ምንድን ነው አስፈልጎሽ ነው ውሰደው እንጂ ውሰጂ ኧረ ችግር የለውም ሰርቄ እኮ ነው ውሰጂ ላንቺ አልሆነ ደግሞ ማለት ገብቶሃል አይደለ ሰርቄ ነው እኔ ካንተ ኬስ ውስጥ አውጥቼ ውሰጂው ችግር የለውም እያልኩሽ ውስድ ውስድ ምንም አትለኝም ምን አቅቶታል ሄድች የሆነ ነገር አስበዋል በኋላ አይ ይቅርብኝ። እንካ ምን ነው ምንም አልፈልግም፣ ይቅርብኝ። አይ ድሮም እንኳን አንቺ ክብሬ ይወድልሽ። አይ ተንኮል ለማሰብ ነው እንዲህ ውሰጩ። አንተ አትለኝ። አትላለሁ እኮ ወንድሜ። አንተ ለኔ ደግ ልትሆን በፍት ትፎይ አንስማ እንደ ቀረ አልገባኝም። ምን እየተፈጠረ ነው? እቺ እንዴት አባቷ ነው የምታየው እንዴ? አረ እሱም ያያት ነው ቅድም ወጡን ሰራሽ እንዴ? አ ሰርቸዋል። ልብሱንስ አጠብሽው? እሱንም አጥቢዋለሁ። አሁን ደግሞ አጥብሽ አስጪው። እንደውም እስካሁን ዘገየሽ። ዘን ብሎ የሰው ዲያሪ አንባቢ፣ ስለ ዲያሪ ማውራት እንችላለን። አንቺ ዲም ቆይ፣ ምን ዓይነት ጥጋብ ነው? ለዚህ ልብሽ ሙጥር አደረገ። አይ የተወሰነ ብንነጋገር ነጋገር። ቆይ ባለፈው ዲያሪሽን አንብቤ ምንም ስላላልኩሽ ነው እንደዚህ ጥግ ቢያሽ። አይ ማዝም ብዬ የዋህነቴ ጥግስ። ከዚህ ልጅ ክላስ ላጥራለት ብዬ ተመልከት፣ እንግዲህ ያገኙትን ምን ላድርግ። ወንድም፣ እኔ ምን ላድርግ ፈልጌው ነው ለደብተር ማርኩ ደግሞ አታስቢ፣ ሙሉ ደብተር ጽፌ አስቀምጬልሻለሁ ልበልሽ። ደግሜ ደግሜ አንቺን ያሰብኩበት ተመጠጠ ደሜ።

እኔ ፈራሁ። ልሂድ ቻሁ። ተቀብያለሁ። እኔ ቀጠሮ አለብኝ፣ ቸኩላለሁ። ወንድም ስልክሽን ስጪኝ። ያንተን ሰጥቻታለሁ። ትደውላለች። የስ ግባለ ወንድሜ። ደግሞ መጣህ። እንግለጽልኝ የእኔ ውድ ወንድም፣ እወድሃለሁ ወንድሜ። እንዴት እንደምወድህ እኮ ወንድም፣ በጣም ነው ምሳሳለ፣ በጣም ነው ማከብር። ወንድሜ እወድሃለሁ። ናናው ፍቅር እንግለጽልኝ እንጂ ታው ታው ወድሻለሁ ብትለኝ አትሞት። አንቺ ምን አባሽ ነው መጭ ማለቅሽ? ህፃን አለሜ እንደዚህ ቤት ደግሞ ወረኛ ነው። ፍሩሽ ድድ እያሰጣ ይሆናል እኮ። ድዳ ድዱ ነው። ማከፍ የት ሄደሽ ነው? ሰዓት አይደለም። ሴትዮ ቁልፍ ምግብ ይላል።

አንተ ራስህ ነህ። ምንድነው? ካንተ ውጪ ማንንም ይሄ እንደማያደርግ አውቃለሁ። ራስህ ምንድነው? እህቴ ምን አረኩኝ? ፍሪጅ ውስጥ ያስቀመጥኩትን ኬክ የበላኸው አንተ ነህ አይደል? ባለፈው ዋሽ፣ ግጥም አድርገህ እኮ ነው የጠጣሁት። ምግብ ደሞ እኔ በጣም ደከምከኝ። ምግብ እኔ ለራሴ እልው አድርገህ ትበላለህ ሁለተኛ ስሜ ስታጠፊ ብሰማሽ። እስኪ እስኪ፣ ምንድነው ይሄ? ምንድነው? ምንድነው ይሄ? እራስ ነህ እራስ። ምንድነው? እዚህ ብጉር ነው እኮ። አፈር ደቼ ብላ አትና፣ ልጅ። በቃ አቲ፣ አይበርክትልህ። አፈር ብላ እኮ በቃ፣ ተበላ ተበልቷል። በቃ አትና፣ ልጅ፣ አፈር ብላ። እንደው ይሄ ልጅ መረረኝ እኮ! እንዴ፣ እንዴ፣ አንተ ነቀስ ቆይ ባልሰራለሁ። ሄሎ ሄሎ፣ ዮርዲ አሁን እህት ባለፈው ስልክን ሰታኝ ነበር፣ አላወቀኝ። አራ አውቄሻለሁ፣ አስተውሻለሁ። በዛው ቁጥ ፍታልሽብኝ። እኔ ማለው አንተ ራስህ ጠፋህ እንጂ እና መቼ ነው ተገናኝተን ሻይ ቡና የምንለው? ታዲያ በጣም ነው ናፈቅሽኝ። አረ በጣም ልቤ ውስጥ የገባሽው፣ በጣም ወድጄሻለሁ፣ በጣም በጣም። እኔም እንዳየህ ወድጄሃለሁ። አንገናኝ? አረ እንገናኛለን። አንቺ ታገሽ፣ ዛሬ ለገብሬ እንዳትቀሩ እናንተ ግን። ሜካፕ በ5700 ጥፍር በ4500 ሂናና ምሽ በ3500 አይላይ 6000 ላቤላ ጋር ሄዳችሁ መማር ትችላላችሁ። ታዲያ ጋይድ የሚያደርጋችሁ መጽሐፍና ሞዴሎች ተዘጋጅተውላችሁ ነው። ራሻዋ ጀሙ አንድ ካፍ ደምንጻ አንደኛ ፎቅ ላይ ያገኙዋታል። ለበለጠ መረጃ ስልኳና አካውንታም ሚንሽን አድርጌላችኋለሁ። ባይ ገና ከቤት እየወጣሁ ነው። አልቀራትም ዛሬማ እንዲ ድሜልኪን እየጨወይለወይጀሪ አንቺ ምን አባሽ እያደረግሽ ነው? ምንም ወዴት ልትሄጂ ነው? ወዴትም ከዚህ ቦታ አነቃንቂው ከዚያ በኋላ እስኪ ነቅነቅ በ። ፈርቼ እንዳይመስልሽ እና እኔ ሴት ስለሆንኩ ነው። ወንድ ከሆንሽ አንቀሳቅሽ አደላልክ። እኔ ደግሞ ሴት ስለሆንኩ አላንቀሳቅስ አደለ። አላንቀሳቅስም፣ ሴት ነኝ። እጅ ከእዚያው አልሄድም። እጅ አልሄድም። ፊዮርዲ እንዴት እንዳስጠላኸኝ! ቁሚ፣ ብቻ አለቅሽ። አረባ፣ ወይኔ። ትንሽ ይደውላል። ቆይ አንተ ምንድን ነው? ምን ሆነህ ነው? ብዙ ነገር ነው ጎደልኩብሽ፣ ወይ ወንድሜ በጣም በጣም በጣም። ችግር የለውም እንኳን፣ አሁን ከረፈደ ቢሆን እንኳን ወንድም ለእህቱ ፍቅሩን የሚያሳየው እሷ ላይ ባለው ጠባሳ ልክ ነው ሲሉ ሰማሁት። እኔ ደግሞ ታውቂያለሽ፣ እስከዚህ ገፋ ያለ ጠባሳ አንቺ ላይ የለኝም። እሱ እንደው ገፋ ገፋ ከተባለ ቢኖር እሺ፣ ይቅርታ። እኔም ይቅርታ። ከአሁን በኋላ ግን ቤት እያጸደው ዘው ብለህ አትገባት። አልገባም። አዎ፣ ጎበዝ። ጥሩ። አንቺ የምትወኝ ደግሞ የኔን ልብስ በፍጹም አትነካ። ብርቅ ነው እንዴ? በጣም ጥሩ። አዲስ ካልሲ በገዛው ቁጥር በምንም ታምር አትነካት። አትሰርጠኝም ማ እኔ አንቺን ካልሽ ነክቼ ቢሻቀለው እንዴ? አረባ ተው እንጂ። ግፋ ቢልኳም ስድስት ቢሆን ነው ሲቆጠራል። ቢሆንም በቃ ምንም እንድትሰርቀኝ አልፈልቅም። ካልሲ ከገዛው ያኔ ነው የግለ። ተስማምተናል። ተስማምተናል አንቺ እንኳን ምን ሆነሻል? እስኪ ቆይ፣ ምንም ማላቅሽ ነው እንይመስልሽ። ምን ሆነሻል? ምንም። ስሚኝ፣ ማንም ይሁን ማን ያስከፋሽ፣ ወንድም አለኝ። የምን አባሽ ብር ነው በእጅህ የሰጠሽን ብር አለ? ቅድም ከቦርሳ ይመልሳለሁ ብለህ የወሰድከው ብር ነው? ይኸውልሽ ብር አለ ብር። ተማምኗዋል ። እኔ በህይወት እስካለሁ አልፈራም። ምንም አይነት ችግር ውስጥ ልትሆኝ አልሳቀቅም፣ ምክንያቱም ወንድም የለህልኝ። እኔ ልቀፍሽ፣ ደሞን ያለውልሽ፣ ምንም አይነት ክፉ ነገር እኔን ሳያልፍ አንቺ ጋር አይደርስም። አንቺ የተሰበርሽ ቀን እኔ ሞታለሁሽ። እህቴ፣ ራስሽን ጠብቅ። ሻይ ስማ፣ ህግ ማውጣት አለብን። የምን አባሽ ህግ ነው? እኔ ቤቴ ማጸዳ ከሆነ አንተ ደግሞ እቃ ማጠባል። ምን ምን ምን ምን ምን እቃ ምንድነው? ምን ምን ምን የሰው ልጅ ስንት ነገር ሰርቷል አይደል? እንደሚኖረው አንተ እቃ ማጠብን እንደዚህ የሚያረግ። አንቺ ደፋር ነች በውነት፣ የውነት በጣም ደፋር እየሆንሽ ነው። እሺ፣ ከዚህ ቆይ። አንተ እግርህን ሰቅለህ ዘብነነነን ብለስት በላ ትንሽ እንኳን አይደብረ። አይ፣ አይደብረኝ። ልክ፣ ግቢ ግቢ። ኮሩም እንዴ